ጋም ደሞ እዚህ ጋር እንትን አለ። የቡና መፍጫ አያችሁት? የቡና መፍጫ ያው ቀለል ባለ ማለት ነው። ብዙ ደረጃ አላቸው የቡና መፍጫዎች። መስጠቱበት በታፈሩ ላሳያችሁት ይመስላል ብዙ ምን እንትን አያለፋም። ስፋቱ ማሻላ ነው። አንድ ሩብ ኪሎ አክል አይፈጭም ብላችኋል። ኪሎ ሩብ ኪሎ ይፈጫል በአንዴ ማለት ነው። ይሄ ዋጋው ሁለት ሺህ ብር ነው። ይኸኛው ማለት ነው እና አምጪው መከርኩ ነው። አምጪው ሌላ ደግሞ እዚህ ጋር ዐለይኩም ወራህመቱላሂ ወበረካቱህ ነው። ሁሉ ሰላም እና ከባቢ ዛሬ በምትመለከቱት በረዲ ሀያ ሺ ከምናምን የጨረሰ እቃ ነው የኩሽና እቃ ነው። እና ያው እቃው ትንሽ ሆኖ ኳሊቲ ኳሊቲ የሆኑ ጥራት ያላቸው እቃ ናቸው። ማሻላ ተባረከለ አንድ በአንድ ሁላችሁ ማሳያችሁ አለው ማለት ነው። ሌላም ትእዛዝ አለ፣ ሌላም እቃ አለ። እዛ ልብስ ቤቶች የቤት መፋራሻ ማቅለቂያ ማለት ነው። እስከነ ትራሳቸው እስከነ ፍራሻቸው፣ እዛ ስፌት ቤት ነው ያለው ማለት ጨርቅ ቤት ነው ያለው። ሌላ ደግሞ ወለሎችን ወለልም አለ። ስጋጃም ሶስት በአራት ስጋጃ አለ። እዛው ናቸው ያው ሁለቴ መጓጓዝ አይጠበቅብኝ ብዬ እዛ ነው የማስቀምጣቸው። አንድ ላይ ሲጨን ነው አንድ ላይ ማወጣቸው ማለት ነው። ሱቅ ላይ ነው ማለት ነው። እኔ ጋር ያለው ደግሞ አሳያችኋለሁ። ያው እንግዲህ ለእናንተ ሪሰርች ስለሚጠቅማችሁ እዛ አረብ ሀገር ያላችሁ ሰዓት መጡ በፊት ለቤት ለእናቴ ብላችሁ ምትገዙትን እዛ ገዝታችሁ ከምትመጡትን ታርጎ የተለያዩ ወጪ ከማብዛታችሁ እዚህ ምትገዙ ስለሚሻላችሁ ጥራት ያላቸው እቃዎች አሳያችኋለሁ ማለት ነው። ያው እናንተ ደግሞ አይታችሁ ያው ሀሳብ አስተያየት ትሰጣላችሁ ማለት ነው። በሱፍራው ልጀምርላችሁ ማለት ነው። ሱፍራው ባለፈው ያሳየሁት ሱፍራ የሱ ይሄ ተለቅ ያለ ነው። የሱ ተለቅ ያለ ነው ይሄ ማለት ነው። ይሄ ተለቅ ያለ ነው። ይሄ እንደምትመለከቱት የቡና ሲኒ ነው። አያቸው ሱፍራው ይሄ የቡና ሲኒ ነው ማለት ነው። የቡና ምንድን ነው የረከቦት ማስቀመጫ ይህ የረክቦት ማስቀመጫ ነው። ወይም ደግሞ ረክቦት ላይ የሚፈርሱት ማለት ነው። ቡና ሰዓት የሚፈረሰው ነው። ይህ የቡና ስፋቱን አይታችሁ ፈራደል ስፋቱ አይታሳል በጣም ክልቅ ነው። ሌላ ደግሞ የእንትኑ ደግሞ የምግቡ ደግሞ ላሳያችሁ የምግቡ ደግሞ ስፋቱ ማሻላ ተባረከ በጣም ትልቅ ነው። ወላ እና ሁ ሁለት ቦታ ነው የታጠፈው ማለት ነው። ሁለት ቦታ ነው የታጠፈው ቆሜ ራሱ ባሳያቸው ከኔ ጦም ይበልጣል። ወላሂ እና በጣም ሰፊ ነው እንደምትመለከቱት ማለት ነው። ከለሩ ራሱ ይሄ ስማ ይሄ ቀረብ ብላችሁ ስታዩት ማለት ነው። እና በጣም ነው የሚያምረው ይሄ ስፍራ ብዙ ዋጋው ሁለት ሺ አምስት መቶ ብር ነው። ዛ ሁለት ሺ አምስት መቶ ብር ነው እስከነ ሲኒ ማለት ነው። እስከነ ረከቦት ማስቀመጫው ማስቀመጫ እስከነ የምግብ ሱፍራ ሁለቱም ሁለት ሺ አምስት መቶ ብር ነው ማለት ነው። ከዛ ደግሞ እቺ የንትር እስከነ ጆሱ የእጅ መታጠቢያ ሲኒ ምናምን፣ እንደዚህ ቡና በምትቀመጡበት ሰዓት ቡና ምናምን የምታጥቡበት የቡና ሲኒዎች ምናምን የምታጥቡበት ማለት ነው። እዚህ ጋር ሳሙና ማስቀመጫ አለው። ዋጋዊ መቶ ሰማንያ ብር ማለት ነው። ሌላ ደግሞ እዚህ ጋር የቁርጥ ሳህን ማለት ነው። የምግብ ሳህን ነው ይሄ፣ እንደምትመለከቱት ውፍረቱ በጣም ደስ ይላል። አንዳንድ ሰው የቁርጥ ሳህን ነው። ዋጋው በመቶ ሰባ ብር ሰባ አንዱ መቶ ሰባ ብር ደርዘው ነው

ይሄን ይመስላል። ይሄ የቡና ሲኒ ነው ዋጋው 1600 ብር ደርዘኑ ማለት ነው። ደርዘኑ 1600 ብር 12 ፍሬ። እዚህ ጋም ደግሞ እዚህ ጋ የእንትን አለ፣ የቡና መፍጫ አያችሁ። የቡና መፍጫ ያው ቀለል ባለ ማለት ነው፣ ብዙ ደረጃ አላቸው የቡና መፍጫዎች። ምትጠቁበት በካርቶኑ ላይ ተላሳየችሁ።

ምን አለ መሰላችሁ የውሃ ማሞቂያ የውሃ ማሞቂያ ዘይት ከለር ማለት ነው። አያችሁት፣ ዘይት ከለር ነው። ይሄን ዋጋው 2000 ብር፣ ሁለት ነጥብ ከምናምን ነው ሁለት ሊትር ከምናምን ነው። ይሄኛው ማለት ነው በሁለት ሊትር ይበልጣል። ያው ይሄን ኳሊቲ እንትኑ ደረጃ አላቸው። ባለ 3000 አለ፣ ባለ 4500 ብር አለ፣ ባለ 2000 አለ እና ደረጃ ያላችሁ ሁላችሁ ማለት ነው። ሌላ ደግሞ እዚህ ጋር እንትን አለ ስቶቭ ማለት ነው። ስቶቭ የሰራሚክ ወለ ውስጡ ላይ እንትን የሌለበት ማለት ነው። በቃ ፎቶ ይሄን ይመስላል እንደምትመለከቱት በፎቶ ከፍቴ ላይ ያሳያችሁ

ይሄኛው አራት ሺህ ብር በዚህም ደረጃ አላቸው። ብዙ እስከ አስር ሺህ የሚሸጡ ሰዎችን አሉ። ሌላ ደግሞ እንደገና ሆነም የእንቁላልሲን ያለ ደርዘኑ በዚህ በዛ ያያችሁ፣ በዚህ የእንቁላልሲን ደርዘኑ አንድ ሺህ ብር እሺ። ሌላ ደግሞ ይሄ የጅማራ ከቦት አያችሁ፣ ውስጡ ላይ መስታወት ያለበት እንደምትመለከቱት ውስጡ ላይ ምሳሌ የሌለበት ይ ሁለት ሺህ ብር ሁለት ሺህ ብር ነው የዚህ ደግሞ እራስ የቻለ እንትን አለው ይህኛው የስቶ የራሱን የቻለ መጪሻ አለው ከዛ ሱፍራ አለ ማለት ሱፍራ አንድ ሺህ ለመቶ ብር ነው ባለ አንድ ሺህ ነበር ልገዛ ነበሩ የነበረው ትንሽ ስፋት የለውም እና ያው እንግዲህ ይሄ ብር ጨምሮችኝ ያው ልወስድላት ይሄ ይችላል ለሸድላት ማለት ነው እና ሀያ ሺ ምናምን ብር ነው የጨረሰው ይህ እቃ ማለት ነው። እንግዲህ ከዛ ደሞ ያለው እስከ በቃ 60 ምናምን ሺ ብር ነው የጨረሰው እስከነ መፈረሻው እስከነ ወለሉ እስከነ ሁለት ምንጣፎችም አሉና እ 60 ምናምን ሺ ብር የጨረሰ እቃ ነውና ወደ ደቡብ ሸርሸር የሚሄድ እንሻላ ላ ካለ ነገሮ ልጭን እችላለሁ። ባለፈው ቃል ማለት ነው። እና ያው ሀሳብ አስተያየት ካላችሁ አስቀምጡ። እዘዙ መዘዝ የምትፈልጉ ካላችሁ ማለት ነው። እና በሌላ ቪዲዮ ደግሞ እስከዚያ